ብሩኬ ጉድጓድ ቢገባም አብሬው ገባለው እንጂ ከብሩኬን የመቸም አልነጠልም፣ መቸም ትቻው አልሄደም ብላለች አይሚ። እንግዲህ ያው አሜሪካ ሰምተሻል፣ ምላሽ አግኝተሻል። ዛሬ ሲጀመር አሜሪካ የገባችበት ሁሉ ጸብ ነው የሚሆነው እኮ እና ፕሊስ እጅሽን አውጭልን፣ ከብሩኬንና ከአይሚላይ እጅሽን አንሽልን። እንዲ ልታሳብደን ነው እንዴ? ሰላም ቤተሰብ፣ እንዴት ናችሁልኝ? ሰላማቸው ይብዛልኝ። በመጀመሪያ እንኳን ደስ ያላችሁ ማለት እፈልጋለሁ። ነገሮች እንግዲህ ፕራንክ ናቸው። በእርግጥ እናውቃለን እኮ ፕራንክ እያደረገች እንደሆነ እናውቃለን። ያው ብዙ ሰው ግን ሀይሚ ስትናገር እውነት ስለመሰላቸው አነጋገሯ፣ ምናምን ከአይኗ ላይ በቃ ትክክለኛ እውነት ያለ ይመስላልና፣ ያው ብዙ ጊዜ ባህሪዋ ነው ሀይሚ እውነት አድርጋ ማውራት እና ያን ያን ያየም ደግሞ ትንሽ ጥርጣሬ ስለነበራችሁ ነገር ግን ከአንድ በቷ ሰምታችኋል ፍራንክ ነው ማለት ነው። መለየት የሚባል ነገር የለም። ሀይምና ብርኬ መቼ ማይለያዩም ማለት እንደው እንደዚህ መስዋዕት የከፈለላትን ሰው ጠቅጥቃ ብትሄድ እሷ እዛ ሂዳ የምታገኘው ደስታ ይኖራል ብላችሁ ታስባላችሁ? ምንም ነገር የለ፣ በተቃራኒው የህሊና ጸጸት ነው የምታተርፈው። እሷ እሷን ብለዋለች ሄሊና ስኔ፣ እኮ ሂሊና አለኝ። ሂሊና ያለው ሰው ይሄን ነገር አያደርግም። ለእኔ ብሎ በጣም ብዙ መስዋዕት ከፍሏል። እራሱ ህይወቱን የሚቀይረውን ነገር ነው ለእኔ ብሎ መስዋዕት የከፈለልኝ እያለች ነበረና፣ እንግዲህ ብሩኬ ዋጋ እየከፈለ ያለ ሰው ነው ማለት ፍቅሩን ለማትረፍ አንድ ለመሆን እና ይሄ ነገር ለሱ የሚገባው አይደለም። ስለዚህ አትሄድም ሀይኒ ማለት ነው እና ደግሞ ትንሽ ብትታገሱኝ ብለሽ ነበረ እና እንዴት ይታገስ ይሄ ሰው? በእርግጥ አዎ፣ አንዳንዴ እኛ ራሱ የሆነ ትንሽዬ እንኳን ትንሽዬ ብናይ ጦሩ ነው ብዬ አስባለሁ። ደግሞም አሁን አልፈርድም ምን እኔ አልፈርድም። በቃ ትዕግስታቸውን እያጡ ነው። ነገሩ ሲደጋገም የአይሚ እና የብሩኬ ነገር ስለሚያሳስባቸው በጣም በቃ ቶሎ ነው የሚቆጡት። ምንም ምክንያቱም እየተደጋገመ ነገር መጨረሻው ስለማያምር ያያ ነገር ስለሚያሰጋቸው ነው እና ሃይሚ ሰው ስለተናገረ ደግሞ እንትና አይክፋሽ ለእናንተ ብሎ ነው። በነገራችን ላይ ማለት እናንተ እንድትለያዩ ቢፈልጉ እኮ በቃ ምን አገባን ብለው አይተው ዝም ብለው ይወጡ ነበረ፣ ግን ሁለታችሁም እንድትለያዩ ስለማይፈልጉ ነው። በዚህ አጋጣሚ ግን ያው እኛም ትንሽዬ ትዕግስት ይኖረን እስኪ። እና አብዛኛውን ሰው የተቆጣው ምንድነው ይሄ የፕራንክ ወቅት አይደለም። እንደው ከቻልሽ እንደው እሱን ለማስደሰት ብትሞክሪ ምን አለበት የሆነ ሰርፕራይዝ ነገር አድርገሽ ፍቅራችሁን ትንሽ ብታጣጥሙት ነው። የእኔም ጥያቄ ይሄ ነው። የኔም የምለው ይሄን ነው ማለት ሀይሜ የፕራንክ ሰውነች እናውቃለን። ፕራንኩ ቀስ ብሎ ይደርስ ነበረ የምር። ያው የኋላውን ከፊት የፊቱን ከኋላ እያደረገች ሀይሜ አንዳንዴ ነገሮችን ትስታለች እና በእርግጥ በነሱ ግፊት ነው እንግዲህ፣ በውስጥን በዛም ያው ያሏትን መሰለኝ ያደረገችውና ነገር ግን ሀይሜ ሰው ባሌሽን ማቲጂ ይሄ ፕራንክ ቀስ ብሎ የሚደርስ ነበረ አሁን ላይ የደስታችሁ ሰዓት እንጂ ፕራንክ የምታደርጊበት ሰዓት አልነበረም ብቻ አንዳንዴ ካለማወቅም በጣም ከባድ ነው ካለማወቅ ብዙ ነገሮችን ያበላሻል ሀይሚ ፕራንክ ስጀምር ፕራንክ ማድርጓን ብቻ ነው እንጂ ይሄ ፕራንክ መዘዝ እንደሚያመጣበት በፍጹም አታውቅም ከመጣ በኋላ ነው የምትጸጸተው ግን ካለፈ ካለፈው ነገር መማር አለብሽ ሀይሚ ካለፈው የደረሰውን አንጻር እያየሽ ከዛ አ ይሄ ነገር ቢሆንስ እንደዚህ ቢሆንስ ብለሽ ማሰብ አለብሽ እንደዚህ አይነት ነገሮች እንዳይከሰቱ ማለት ነው። እና እንግዲህ ያው ብሩኬ መቷል፣ ፕራንክ መሆኑንም ነግረዋለች። ያው እሱም ደግሞ ያው ያጠፋሁት ነገር አለ፣ አሁንም ደግሞ ብዙ ከስር ያለው እያለ ነው። እውነት ለመናገር ብሩኬ ውሸቱን ነው፣ ፕራንክ እያደረጋት ነው። መልሶ ማለት ፕራንክ ነው ብላ ስትነግረው እኮ እኔም እኮ ማድረግ እችላለው እያላት ነበር ስለዚህ ፕራንክ እያደረጋት ነው እንጂ ምንም ያክል ብሩኬ የውሳኔ ሰው ቢሆንም በአንድ ቀን ሊወስን አይችልም። በፍጹም በአንድ ቀን አይወስንም። በአንድ ቀንም ሄዶ ትኬቱን አይቀደውም። ገና እሷ እና እሱ የሆነ በስነ ስርዓቱ እንኳን አላወሩም አለለ ስለዚህ አውቆ በቃ ስሜቷን ለማየት ነው፣ እንዴት ትሆናለች? ወይም ደግሞ ትቅመ ሰው እስኪ የቀመስኩትን ነው። ኧረ እነዚህ ልጆች ይቅመሰው ትቅመሰው እየተባባሉ እኮ ያልቁብን ነው። እኔ በፍጹም አላምንም ብሩኬ ትኬቱን ይቀዳል ብሎ ይቀዳል ብዬ አላምንም። እመኑኝ፣ ዱባይ አብረው ነው የሚሄዱት። ሀይሚ አትቀርም። ግን ሀይሚን አግኝቷት አላያችሁ አይደል? ተርበተበተች፣ ግራ ገባት፣ ምን ተናገር። መጨረሻ ላይ እኔ አንጀቴን በላችን። ያሳዘነችኝ ምክንያቱም ያሰበችው ሌላ የተፈጠረው ሌላ ሆነባት። በጣም ነው የደነገጠችው። እና ይህን ይህን እያየች እራሱ እኮ በኋላ አያርምሽም ሀይሚ እና ብዙ ጊዜ ደግሞ ሀይሚ በቃ ጥፋት ከሆነ ጥፋት ነው አለቀ። በቃ ይሄ ድርቅ ማለት አያስፈልግም። ይቅርታ እንዴ ይቅርታ ስትይው እኮ ቶሎ ነው የሚመለሰው። ብሩኬ አሁን ለምሳሌ በቃ ይሄ እንዴት ነው ነገሮችን ማራዘም? ለምን አሁን ለምሳሌ ምንድን ነው ሲላት የነበረው፣ በቃ በአንድ ቀን መጨረስ የሚቻል ወዲያው መጨረስ የሚቻል ነበር እያለች ነበርና እድሉን አልሰጠኸኝም አልሽ። እሺ እድሉን አልሰጠሽም ቁሟ አላወራሽም። ግን ደግሞ ብዙ አማራጭ አለ እኮ መጻፍ ነበረብሽ። አሁን በዚህ እኔ እቃወምሻለሁ። መጻፍ ነበረብሽ። ስልካችን ሁሌ ከእጃችን ላይ ነው፣ ግዴታ ሜሴጅ ገብተን ማየት አይጠበቅብንም፣ ከላይ ሲገባ ይታየናል አደለ? ስለዚህ ከላይ አይቶ አይ ብሩኬ በቃ ይቅርታ ፕራንክ ነው ብትዩ ኑሮ አየሻል፣ እንደዚህም አይቆጣም ነበር። ዛሬ ብሩኬ ንግግሩ ሁሉ ቁጣ ነው፣ በቃ እሷን ላለማስቀየም አይነት ነገር ነው እንጂ የሆነ ትንሽ እየተበሳጨ ይመስላል፣ እና እድልማ ሰቶች ነበር። እስከ መጨረሻው እኮ ሄዷል። የተወሰነች ደቂቃ ስትቀረሽ ነው የሄደው እኮ በጣም ቁሞ ተከራክሯል። እኔ እያለ እየጠየቀሽ እኔስ ለማንጥለሽኝ ነው የምትሄጂው እኔ ፍቅርሽ እኔ የማፈቅርሽስ ለማንጥለሽ እኔ እያለ እየተማጸነች ነበር እኮ የምር እና አንዳንዴ ነገሮችን እያወቅሽ ደግሞ በቃ እንዳላወቅሽ መሆን የለብሽም። ይቅርታ ካልሽ ይቅርታ ብቻ። ከዛ በተረፈ እኔ ምንም ማለት አልፈልግም። በቃ ነገሮችን አትደጋግሜ ባክሻይምዬ ተይ። ይሄ ነገር ዋጋ ያስከፍልሻል ጥሩ አይደለም እኔ ምን ልበል ከዚህ በላይ ግን ፕራንክ መሆኑ ደስ ብሎኛል ግን በቃ ሀይኒ ካለፈ ካለፈው ነገር መማር አለብሽ የኔ እናት ተይ እኛ አንቺ ሲከፋሽ ማየት አንፈልግም እና ውድ ቤተሰብ፣ ያው እንግዲህ ከምቀር ብዬ ነው በዚህ በጨለማ መጣሁላችሁ። ለማንኛውም ብሩኬ ትኬቱን አይቀደውም አይቀደውም፣ እመኑኝ አብረው ነው የሚሄዱ፣ ዱባይ ማለት ነው። እና ሌላ መናገር የምፈልገው ነገር በቃ የብሩኬን ባህሪ በደንብ ጠንቅቀሽ አውቀሻል፣ እየነገረች ነበር። የኔም ባህሪ ታውቂዋለሽ፣ ካኮረፍኩ አኮረፍኩ ነው፣ ከወሰንኩ ወሰንኩ ነው። ስለዚህ በቃ ትምህርት እየነገረች ነው። ከዚህ በኋላ እንደዚህ አይነት ነገሮችን አታድርጊ እያለች ነው። ደግሞ ባህሪውን ያወቃችሁ ሰው ግዴታ መጠንቀቅ አለባችሁ። ከሚ ባህሪውን ታውቂያለሽ አደለ? ብሩኬ ጥንቃቄ ልታደርጊለት ይገባሽ አልኮ ነገሮችን ችላ ትበያቸው። ነገሮችን በቁም ነገር ማየት አለብሽ ብዬ አስባለሁ። እንግዲህ እኔ የምሰጠው ሀሳብ ይሄ ነው። ወደ ቤተሰብ መልካም አዳር ይሁንላችሁ።